እሺ ቢስሚላሂ ራህማኒ ራሂም ያው አልኡሱሉ አሰላሳ ነው የምንጀምረው። ሶስቱ መሰረታዊ ነጥቦች እስላም ውስጥ የሚነሱ ነጥቦች ናቸው። ዋና መማር ያለብንና የቀብር ጥያቄ ናቸው። የተውሂዳችን ዋና ክፍል ናቸው። ኢንሻአላህ ውስጥ ላይ በጥልቀት የምንነጋገርበት ይሆናል። የኪታቡ ሞአሊፍ መሀመድ ብን አብዱልወሃብ ታላቁ ኢማም ናቸው። እኔ ታላቅ አሊመረባኒ ናቸው ያዘጋጁት በደንብ የምትገባና እጅግ ተቀባይነትን ያገኘች የተባረከች የሆነች ኪታብ ናት። ኡሱሉ ሰላሳን የተለያዩ ሰዎች ኡሱሉ እነጃሳ እያሉ ስያሜ ሶስቱ ነጃሳ ነጥቦች ምናምን እያሉ ይሏቸዋል። ነገር ግን የሚገርመው ከሙሐመድ ኢብኑ አብዱል ወሃብ ወይም ከታላላቅ ኢማሞች ጋር ሳይሆን ከአላህ ሱብሓነሁ ወተዓላ ጋር እየተጋጩ እንደሆነ አያውቁም። ምክንያቱም እዚች ተውሂድ ውስጥ ወይንም እዚች ኪታብ ውስጥ እዚች ሪሳላ ውስጥ የተቀመጠው የቁርአን እና የሀዲስ መረጃዎች ናቸው። ደግሞ ከመረጃ አንግል ነው የሚናገሩት። ወደ ሌሉሁ ወደ ሌሉሁ ወደ ሌሉሁ እያሉ ነው የሚናገሩት። መቼም ይሄንን የሚሳድቡ ሰዎች ወደ ሌሉሁ የሚባል ነገር ያው ስለሚያንዘረዝራቸው፣ ስለሚያስደነግጣቸው ለዚህ ነው የተለያየ ትችት የሚያደርሱት። ዋናው ኡስሉ ሰላሳው ከመግባታችን በፊት እስቲ ከዚህ ሌላችሁ መሰናድቁልኝ የብሳቸው ክታብ የጀመረው የዕለመ ረመካላ ከሚለው የዕለመ ራሒማካላ ከሚለው የእሳቸው ኪታብ የጀመረው ብስሚላህ ረሕማን ራሒም፣ አልሐምዱሊላህ ምስጋና ለአላህ ይገባው። አልቃኢሊ እንዲህ ባየ ሆነው ጌታ ምስጋና ይገባው፣ ምስጋና ይገባው። ምን ያለው ጌታ ሸረዐ አለኩም ለናንተ ቀረጸላችሁ፣ ለናንተ ደነገገላችሁ ምን ዲኒ ከሃይማኖት ለእናንተ ቀረጸላችሁ ይላል አላህ። ማወሷ ቢሂኑሐን ኑሁን አደራ ያለበትን ወለዚ አውሐይና ኢለይክ ወለዚ ያንንም አውሐይና ኢለይከ ወደ አንተ ራእይ አድርግህ አድርግን የላክንልህንም እሱንም ቀረጸላቸው ሸራ አለኩም ለእናንተ ቀረጸላችሁ ደነገገላችሁ ይላል ሚን ዲኒ ከሃይማኖት ደነገገላችሁ ማወሷ ቢሂኑሐን ኑሁን አደራ ያለበትን ንሁን አደራ ያለበትን ለእኛ ደንግጎልናል። ለዝች ኡማ ወለዴ አውሐይና ኢሌይክ ያንንም ላአንተም ደግሞ ራእይ አድርገን የላክነውን ለማን ለነቢዩ ዓለህ ሰላቱ ወሰላም እሱንም ለእናንተ ደነግግንላችሁ። ወማ ወሰይና ቢሄ ኢብራሂመ ኢብራሂምንም አደራ ያልንበትን ለእናንተ ደነግግንላችሁ። ወሙሳ ሙሳንም አደራ ያልንበትን፣ ወዒሳ ዒሳንም አደራ ያልንበትን ለእናንተ ደነግግንላችሁ። አያችሁ የሁሉም ማለት ነው። ለሙሳን ማደራ የተባለው ለዒሳን ማደራ የተባለው ለኢብራሂምን ማደራ የተባለው ለነቢዩም የመጣው ራዕይ እንዲሁም ደግሞ ኑሕንም ማደራ ያለበትን ነገር ለዚች ኡማ ቀርጾታል ማለት ነው ምንድንነው ያወስያል ማ ኢብራሂምንም ማደራ ያልንበትም ሙሳንም ማደራ ያልንበትን ዒሳንም ማደራ ያልንበትን ነገር ሸራ አለኩም ለእናንተ ይህን ሁሉ ደንግ ጎላችኋል ላጊ ጎላችኋል ምንድን ነው ለነ ሙሳ ለነ ዒሳ ለነ ኢብራሂም እንዲሁም ለነ ኑኅ የመጣው ነገር ለነቢዩ ዓለይሂ ሶላቱ ወሰላም ርዕይ ሆኖ የመጣው ይሄ ነው። አን አቂሙ ዲነ ዲንን ቀጥ አድርጋችሁ ያዙ። ዲንን ቀጥ አድርጋችሁ ያዙ ብለን ለሙሳም ለኢሳም ለኢብራሂምም አደራ ያልነውን ለእናንተም ቀርጸናል፣ አደራ ተብለናል ማለት ነው። ግልጽ ነው አይደል? ይሄን አን አቂሙ ዲነ ዲኑን ቀጥ አድርጋችሁ ያዙ። ወላ ተተፈረቁ ፊሂ፣ በዲን ውስጥ እንዳትበታተኑ፣ እንዳትሰነጣጠቁ፣ እንዳትፈረካከሱ አደራ እያለ ነው። ይሄንን ነው ለሙሳም ለኢሳ ማደራ ብያለሁ ለእናንተም ሸርዕዋለሁ እያለ ይላል። ያለው ግጽ ነው አይደል? ወላ ተተፈረቁ ቢ ከቡራ ከበዳቸው። አለል ሙሽሪኪን በሙሽሪኮች ላይ ጫና፣ ጭነት ሆነባቸው፣ ሸክም ሆነባቸው፣ ከበዳቸው በሙሽሪኮች ላይ ማተድዑሁም ኢለይ ወደሱ የምትጠራባቸው ነገር ኑ ወደ ተውሂድ ስትላቸው ሸክም ሆነባቸው። ይሄን ጣዖታት ሁሉ የምታመልኩትን ተው ስትላቸው ሸክም ሆነባቸው። በቃ ውስጣቸው አልወስድላቸው አለ። ከቡረ ገዘፈ ከበደ አለል ሙሽሪኪን በሙሽሪኮች ላይ ማተዲዖሜላይ ወደ እሱ የምትጠራባቸው ነገር። አላሁ አላህ የጅተቢ ኢለይህ ወደ እሱ ይመርጣል፣ መየሻ እሱ የፈለገውን ያቀርባል ወደ ሱ፣ ወየህዲ ኢለይህ ወደ እሱ ቅን ያደርጋል፣ ይመራል። መየንይበ ወደ እሱ የተመለሰን አካል ደግሞ ቅኑን መስመር ያሳየዋል። አላህ ስብሀኑ ተዓላ ይህ ግልጽ ነው። ወሶላቱ የአላህ ውዳሴም ወሰላሙ ሰላምታውም ይረጋገጥ ሰላሙሚ ይሁን ዐላ ረሱሊህ በመላእክተኛው ላይ ይስፈን። አልቃኢሌ እንዲህ ባ እንዲህ ባየሆኑት ነቢ እንዲህ ያሉት ነቢ ምን ያሉት ቡኒየል እስላሙ አላ ኸምሴን እስልምና በአምስት መሰረታዊ ነጥብ ላይ ተመስርተዋል አሉ መላክተኛው። ስለዚህ ይህንን ያሉት ነቢይ ለእሳቸው የአላሁ ዳሴና ሰላም ይገባቸው ምን አሉ? አላ ኸምሴን በአምስት ላይ ተመስርቷል ብለው የተናገሩት ሻሀደቲ አንላ ኢላሀ ኢላ ላህ ከአላህ ውጭ በትክክል የለም ብሎ መመስከር ከአላህ ውጭ በትክክል የሚገዙት የለም ብሎ መመስከር ሸሃደቲ አንላኢላሀ ኢላ መዕቡደ ቢሐቅን በትክክል የሚገዙት የለም፣ ኢላላህ አላህ እንጂ ከሱ ውጭ በትክክል የሚገዙት የለም። ሌሎች አማልክቶች ሁሉ ውድቅ ናቸው፣ በከንቱ ነው እየተመለኩ ያሉት። በትክክል የሚመለከው እሱ ብቻ ነው ብሎ መመስከር፣ አንደኛ። ወአነ ሙሐመደን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብሎ ደግሞ መመስከር መመስከር። ይሄ አንደኛ መሰረት ይሄ ነው። ወኢቃሜ ሶላቴ ሶላትን ቀጥ አድርጎ መስገድ ሶላትን ሩክኗን ጠብቆ ሸርጧን ጠብቆ ክሾ አን ጠብቆ ሁሉን ነገር አሟልቶ ወኢሳኤ ዘካ ዘካ የሚወጀብበት ደግሞ ዘካ መስጠት ወሐጅልበይቲ በይቱላህንም መጎብኘት ያው ገንዘብ ያለው እንደዚህ የወጀበበት ወሶውሜ ረመባን ረመባንንም መጾም ማለት ነው። እነዚህን አምስቱ በነዚህ በአምስቱ ላይ እስልምና ተመስርቷል ያሉት ነብይ የአልላህ ውዳሴ እና ሰላም ይገባቸው ወአላ አሌ በተከታዮቻቸውም ላይ ይሁን። ያውዳሴና ያሰላምታ ማለት ነው። በሳቸው ላይ እንዳልንሁሉ በተከታዮቻቸውም ላይ ወአስሓቢ በባልደረቦቻቸውም ላይ ይሁን፣ በሰሓቦቻቸው ላይ ኪየረትልኡማ ከኡማው ውስጥ ምርጥ የሆኑ ማለት ነው። ክየረት ልኡማ የኡማው ምርጥ የሆኑት በነሱ ላይ ይሆን። ወሁዳት ልአእማ የአእማዎች መመሪያ የሆኑት ማለት ነው። ወሁዳትል አኢማ እነሱን እያየ እንደ ተራራ ማለት እኮ ነው። እንደ ጀበል ወደ ማዶ እንትና ስትሄድ በጎራው ወዳ በጎራው በላይ በኩል፣ በጎራው በታች በኩል እንደምትለው ዑለማዎች በርቀት ጀበል ጀበል ናቸው። ሁዳቱልአእማ ይባላሉ። ሁዳቱ ልአእማ ሶሀብዮች ማለት ነው። ሁዳቱ ልአእማ ኢማሞች ራሱ ምን አድርገዋቸዋል? ምልክት አድርገዋቸዋል። ይሄ በጣም ግልጽ ነው። ታላቅነታቸውን ለመግለጽ ነው። ወመን አሚለ በሰራ ሁሉ ላይ ይሆን ቢሸርዒህ በሸሪዐው በሠራ ሁሉ ላይ የረጋገጥ ያውዳሴና ሰላም የላዩም ዲን እስከ ዕለተ ቅያማ ድረስ ማለት ነው። ግልጽ ነው። እዚህ ወመን ዓሚለ ቢሸርዒህ ያለው ስለመጣ ወዓላ አሊሂ በነቢዩ በቤተሰቦቻቸው ላይ ብትሉ የተሻለ ይሆናል ነው የሚሉት ግልጽ ነዋ። ወዓላ አሊሂ ወዓላ አሊሂ በቤተሰቦቻቸው ላይ በነቢዩ ዐለይሂ ሰላቱ ወሰላም ቤተሰቦች ላይ ወአስሓቢ በባልደረቦቻቸው ላይ

ተአለኒ ጠየቁኝ ይላል ይህ ሰው ከሩ ምን አህል ዕልም ብዙ አህል ዕልሞች ጠየቁኝ። ወልማዕሪፋ ያው እውቀት ያላቸው ማነው? ምን አህል ዕልም እውቀት ያላቸው በዕልም በዚህ ዕልም ሸርዕ ወልማዕሪፋ እውቀት ያው ነው ምን አህል ዕልም ወልማዕሪፋ የሆኑ እውቀትና ትልቅ የሆነ በእውቀት ላይ የተጠመዱ ሰዎች ጠየቁኝ አለ። አን አጥበዕ ሪሳለተል ኢማም የታላቁን ኢማም ሪሳላ እንዳሳትምላቸው ከእኔ ጠየቁኝ ይላል አለሙ ጀዲድ የታሀዲሶ ሰው የሆኑ ማለት ነው። ሰዎች በሽርክ በተጠለቀለቁበት ሰዓትና አካባቢው በጠፋበት ሰዓት እንደገና ወደ ነበረበት የነብይ አለይሂ ሰላሁ ሰላም ሱና ወደ ነበረበት እንዲመለስ ያደረጉ ታላቅ አሊም ናቸው። መላው ዓለም ላይ ጠፍቷል ባንልም እንኳ ምክንያቱም ነብይ አለይሂ ሰላሁ ሰላም ላተዛሉ ጣኢፋ ብለው ስለተናገሩ ጧኢፋው ሙሉ በሙሉ ከአለማችን ላይ አትጠፋም። ነገር ግን በመካ በመዲና እንዲሁም በዚህ ወህይ በወረደበት ሀገር ላይ የተለያዩ የቀብር ሽርክያቶች ሲሰሩ በነበረበት ሰዓት ነው። እኒህ ታላቅ አሊም ይህንን ተዋግተው ወደ ነበረበት ሰው፣ ህዝቡ፣ ወጣቱ ወደ ሱና እንዲመጣ ዑለማዎችም ወደ ሱና እንዲመጡ ትልቅ የጀብዱ ስራ የሰሩት ማለት ነው። ለዚህም ነው ሙጀድድ ይባላሉ። ሙጀድድ ይባላሉ። ሙጀድድ ማለት ምንድን ነው? የተሐድሶ ሰው እንደማለት ነው። ተሐድሶ ማለት እኮ ያልነበረን ነገር እንደገና የጠፋን ነገር የሚያስተካክል ወደ ነበረበት የሚመልስ ታላቁ ሰው ማለት ነው። ሙጀድድ አኖጠጴ አሪሳለት አልኢማም እንጂ ዲንን አዲስ አመጡ ማለት አይደለም። ዲንን አዲስ አመጡ አይደለም። ሙጀድድ ማለት ነው እጽንድን ነገር ግን እየተረሳ የነበሩን ሱናዎችን ሽርክያት እየመጡ ሲያጥለቀልቁ የነበሩትን ቢደአን በመገርሰስ ሽርክን በመገርሰስ ተውሒድ ተኩ ቢደአን በመገርሰስ ሱና ተኩበት ቦታውን እንደ ነበር ማለት ነው። ሙጀድድ ይባላሉ። የእሳቸውን ሪሳላ ይችን ኡሱል ሰላሳ ነው። አሁን ጦቢያ እንዳሳተም ሪሳላት ልኢማም የኢማምን ሪሳላ ይችን ኪታባቸውን፣ አልሙጀድዲ፣ ታላቁ የተሀድሶ ሰው ሼክ ልስላም፣ የእስልምና ሼክ ይሆን ሙሐመድ ብን ሱላይማን አተሚሚ፣ የእሳቸውን ኪታብ ማለት ነው። ሲል ኡሱሉ ሰላሳ ወአድለትሀ፣ ሦስቱ መሰረታዊ ነጥቦችና መረጃዎቿ የምትለዋ ኪታብ አንድ፣ ወሹሩጥ ሶላት፣ ሹሩጥ ሶላት ሁለት፣ ወዋጅባቷ አርካኗ አንድ ላይ ነው። እንዲሁም ደግሞ እነዚህን አሳትሜ ወአንሹራሃ እንዲበተናት፣ በሰዎች መካከል እንዲበተናት ጠየቁኝ። ዓለሚ ከፊሩ ምን አህል ልዕልም ማዕሪፋ ብዙ አህለ ዕልም የጠየቁኝ አነጦቢያ ሪሳላት ልኢማም የኢማምን ሪሳላ ለምን አታሳትማትም? የማንን ልኢማም አልሙጀድድ ሸክ ልእስላም ማሐመድ ሱለይማን አትተሚሚይ የሳቸውን ኪታብ አሁ ስለምን የተመለከተቸውን ኪታባቸውን ስለ ኡሱሉ ሰላሳ ዋዕድለት ያ ስለ ኡሱል ሰላሳና ዋዕድለት ያ ወሽሩጣ ሶላ ወዋጅባት ያ ወአርካን የምትለዋል ሽሩጥ ሶላ ቀጠላለችማ ነው ከዚህ ከኡሱሉ ሰላሳ ቀጠላለች። ይህን አሳትምህ እንደው ወአንሹራሃ እንዲበትናት እንዲያሰራጫት ቤይነል ሙስሊሚን በሙስሊሞች መካከል እንዲበትናት አነሳሱኝ አለ። ላስየማ በተለይም አልዐዋም በተራው ህዝብ መካከል ላስየማ በተለይም እንዲበትናት በሙስሊሞች መካከል ነው አይደል የተባለው መጀመሪያ። ላስየማ በተለይም በተለይም አልዐዋም በተራው ህዝብ መካከል ሚንሁም፣ ከሙስሊሞች እንደው ተራተራ በሆኑት ህዝቦች መካከል ይቺ ኪታብ ብትበተን ትልቅ ጥቅም አላት ብለው አነሳሱም። ለምን ለምን እንድትበተን የንተፊዑቢያ፣ እንድጠቀሙባት፣ ይቺ ትጠቅማለች። ሌላ ትልቅ ሪሳላ አልርሻድን ውስጤ ብሰባቸው ይከብዳቸዋል። ይቺ ግን አጠራ አድርጎ ግማ። ተተርጉሟል በብዙ አይነት ቋንቋ አለማችን አሉ በተባለ ቋንቋ ተተርጉማለች። የሶሎች ሰላሳ በየትኛው ላቲን አሜሪካ፣ በመካከለኛው ምስራቅ ምን ሩቅ ምስራቅ የትም ብትሄድ እና ወአንሹራ በይና ሙስሊም በሙስሊሞች መካከል እንድበትናት፣ ላሲየመልአዋም በተለይም በተራው ህዝብ መካከል ሚንሁም ከሙስሊሞች ተራተራ በሆኑት ሰዎች መካከል ስየማ፣ በእነሱ መካከል መበተን አለባት። ለሁሉም ትጠቅማለች፣ ነገር ግን እነዚህ መካከል መበተኗ ደግሞ ምክንያቱም በቦሬህ በማምለክ ጭሌ፣ ቆሌ፣ አድባር መሰል መሻይኾች በቦሬህ በመሄድ መቃብሮችን በመሄድ ወሊዮች በማለት የተበላሹ ስለሆኑ አብዛኛው የተጠመዱት እነሱ ስለሆኑ በእነሱ መካከል ብትበተን ይች ኪታብ ለየንተፊኡ ቢሃ እንድጠቀሙባትና ወየዕመሉ እንድ እንዲሰሩ ቢያህካም ይሀ በአህካሟ እንዲሰሩባት እንደው ጥሩ ነበረ አሉ። ተጓባናል? ይሄን ብለው ጠየቁኝ። እየተጓባን ነው ወይ ለምክንያቱም እቺ ኪታብ አሉ ሰህላቱን ቀላልናት። ለአረዳድም ለቅራአትም ቀላልናት። ሰህላ ቀላል፣ ሙጀዛ አጠር ያለች ናት። ደግሞ ረጅም ኪታብ አይደለም። የአመት የሁለት አመት ቅራት አይደለም። ሙጀለድ አይደለም፣ አይደል ሪሳላ ናት። ሰህላ ቀላናት ሙጀዛ አጠር ያለች ናት። ሶሒሐ ሶሒሐ ደግሞ ፍንተው ያለች የወጣላት ሶሒሕ የሆነች ናት። ከመረጃ እንግዲህ በጠንክ በጠንካራ ሁኔታ በጠንካራ መሠረት የተጻፈች ናት። አላመዛሂብ አህል ሱነት ወልጀመዓ በአህል ሱነት ወልጀመዓዎች መዝሀብ ላይ ነው የተጻፈችው ይህንን እንትን ከፊር ምን አህልልዕልም ላልኳችሁ ለጠየቁ ጥያቄ ፈአጀብትሁ እሺ አልኩ። ሊዛሊከ ለዚህ ጥያቄ እሺ አልኩ እንድትታተን ተነሳሳሁኝ ይላል። ፈአጀብትሁ እሺ አልኩ። የት ላይ ነው የምትመልሱት? ሳአለኒ ከፊሩ ምን አህልልዕልም አለ ማለት ነው። ስለዚህ እሺ አልኳቸዋለሁ። እንደዚያማ ከሆነ እሽ ይህንን እረዳለሁ አልኩ። ወለማ ካነ ፊያ በዐዱ አሃዲስ ነገር ግን እዚህ ላይ አንድ ትኩረት ብሰጥ የምፈልገው ይላል ወለማካነ ሲኖር ጊዜ ፊያ በዚህች በኡሱሉ ሰላሳ ውስጥ በዐዱ አሃዲስ ሐዲሶች ሲኖሩ ጊዜ፣ ለምቱኸረጅ ተክሪጅ ያልተደረገ ሶርሱ ምንጩ ከምን እንደተያዘ ያልተነገረ ዝም ብሎ ሐዲሱን ብቻ ተናግሮታል። ረዋህ ቡኻሪ፣ ረዋህ ሙስሊም፣ ረዋሁ አቡ ዳውድ እየተባለ አቡ እና ለምትኸረጅ ተክሪጅ አልተደረገም። ጃዓልቱ ዓለይሃ በሷዋ ላይ አደረግ ኩባትን የተዕሊቀን ተዕሊቅ ጨመር ኩባት ማብራሪያ ማለት ነው። ተዕሊቅ ጓባና ድን ተዕሊቅ ማብራሪያ ጨመር ኩባት ይወብሑ የሚ እንትን ግልጽ የሚያደርግ የሆነ በዕዶል መዓኒ ከፊል ማዕናዎቿን ኡሱሉ ሰላሳውን የሚዘረዘር እታች ላይ ከመስመር ከመስመር በታች ይጽፏል። ከመስመር በታች ይጽፏል ጓባና ድን ያንነው የወብሒ የወብሑ የሚያብራራ ባዕዶል መዓኒ ከፊል ማዕናዎችን የሚገልጽ ወይሕሉ የሚወይ ሕሉ የሚፈታ ወየ ሕሉ የሚፈታ ባዕዶል አልፋብ ከፊል ቃላቶችን ያንኛው። የወብሑ ግልጽ የሚያደርግ ባዕዶል መዓኒ ነው ያላቸው ማዕናን ነው። ማዕናውን የአረፍተ ነገሩን ጥቅል ሀሳብ ማለት ነው። ተጓበናለን እንደገና። ወይ ሕሉ የሚፈታ ባዕዶል አልፋብ አንዳንድ ቃላቶችን አንዳንድ ቃላቶችን እየመዘዝኩ ይቺ ማለት ይቺ ማለት ናት እያልኩ አንዷን ቃል ወርድ ወርድ ማለት ነው ተገባን አይደል ወይ ህል ባዕዱል አልፋዝ ማለት ቃል በቃል እንድፈሰር የሚያስቸግሩትን እታችን እየወረድኩ በመስመር አወጣላችኋለሁ በቁጥር ያወጣታል እታች ላይ ያንን ነው مع ጋ አዝዌል ሀዲሶችን ከማስጠጋት ሐዲሱም ምንጩን ከመናገሬ ጋር ሌላ ምን ጨምሬያለሁ? ቃላቶችን ፈትቻለሁ፣ ማዕናንም ደግሞ ግልጽ አድርጌያለሁ፣ ይህቺን ጨምሬባታለሁ እያለ ነው። ወላሂ ወላሂ አስዓሉ አላህም ብቻ ጠይቀዋለሁ፣ ኢመኔ በለጋስነቱ ወከረሜ በቸርነቱ ጠይቀዋለሁ። አል ኢኽላሶ ፍጹም ፊልዓመል በስራ ለእሱ ብቻ ብዬ እንዲሰራ እንዳደርግልኝ፣ ወለዑስመተ መጠበቅንም እንዲሰጠኝ ጥብቅነትን ምነዘለል ከስህተት የዳንኩ እንዲሆንም እጠይቀዋለሁ አለና የትምር ሳላ በዝች ይጀምራታል። ይሄ ከእያዛችሁት ያዙት። ነገር ግን ዋናው ኡሱሉ ሰላሳው አይደለም። ኡሱሉ ሰላሳውን ኢንሻ አላህ ነገ